መጠለፍና አለመጠለፉን እንዴት ማወቅ እንዳለባችሁ ላሳያችሁ። የሁላችንም ጥያቄ ባለ ጊዜ እመልስላችኋለሁ። ኢሞ ላይ መጠለፍ አለመጠለፍን ብለሽ ለጠየሽሁም ለጠየቃችሁ ልጆች ላሳያችሁ። ላይ ክሸር እንዳረሱ ወደ ፕሮሰሱ ኢሞ ላይ ትገባላችሁ። ከዛም እዚህ ጋር የሴቲንግ ምልክታለች የመደመር ወይም ለእናንተ እዚህ ጋር ይመጣል፣ እንደ ስልካችሁ ነው። ከዛ አንድ ጊዜ ይነካታለሁ። እንደዚህ ስተረጉት ሞር የሚላለ እዚህ ጋር የምተ ሞር ከዛም ሲቲንግ ቦታ ይከፈትላቸዋል። እዚህ ጋር ሲቲንግ የምትለውን ትነካላችሁ አንድ ጊዜ። ሲቲንግ ቦታው ተከፍተው እንደዚህ ይከፈትልኛል። እዚህ ጋር እዚህ ጋር ማኔጅ ዲራይቨሪ ነው ምናምን የሚላለው አልምሆም። እዚህ ጋር ይቺ ጽሁፍ ያው እንግሊዝኛ ብዙ ስለማልችል ነው። አንድ ጊዜ ነካዋለሁ። ስልካችን ያሰረው ሰው እና ማን እንዳሰረው እንዲያያያዘብን ማየት ትችላላችሁ። አሁን እኔ የራሴ ስልክ ይሄ ኤ 51 በሁለት አንድ ኢሞ ለሁለት የከፈትኩት ዚጋ የኔ ስልክ እንዳለ ያሳየኛል ማለት ነው። እናንተ ዚጋ ትመጡና ድሌት ዲሊት የምትለውን ተነኳታላችሁ ያንን ሰው ሪሞም ታረጉታላችሁ ማለት ነው። ወይም ይችን ኦፍ ማድረግ ማንም ሰው ሸር ወደ እናንተ ስልካችሁ እንዳይታሰር ተፈልጋችሁ ይችን ስትነኳት ማንም በእናንተ ኢሞ አይገባም ከገባ ደግሞ በእንደዚህ መልኩ ሪሞም ብላችሁ ማስወጣት ትችላላችሁ።